አታውም እንደ እንዴት ይጃጃል እንደነበር። ቢሆንስ መጣላቱ መደባደቡ ምን አመጣው? እኔ በንግግር እያሳመንኩት ያየኝ። ታዲያ አልሰማም ሲልሽ ምን ላይ አድርግ። ቆይ ከመቼ ወዲህ ነው አንተ እንደዚህ ዓይነት ሰው የሆንከው? እንዴት በጉልበት ኪንጎን ለማሳመን ትሞክራለህ? ይቅር ታዲያ የሚናገረውና የሚያደርገው ነገር አናዱ ቢሆንም ዴቭ እንደ ራስ ነው ማሰብ ያለብህ። እሱም እኮ ልክ እንዳንተ አፍቃሪ ነው አዴ የኔን የፍቅር ስሜት ከማንም ጋር እንድታወዳድር አልፈልግ። ታዲያ እውነቱ እኮ እኔ በሆንስ ብሎ ማሰብ ነው። ኪንጎን ደግሞ ከአሁን በኋላ ስትመተው እንዳለ ማለት ለሱ ልጅ የተቆርቆርሽልን ቆያደ ከሱ ልጅ ጋር የሆነ ነገር ጀምረሻል እንዴ? ለነገሩ ልክ ነሽ። እኔ እኔም በመሀላችሁ ይገባታል። ከሱ ልጅ ጋር እንደዚህ አይነት ነገር ባጀምር ይኖረው ዴማፈንዝጋ እኔን አታውቀኝም ምና ነው? ስንት ነገር ነግሬህ እንዴት እንደት ይታሰበኛል። አሁንም ስለ እኔ እንደዚህ ነው የምታስበው። በጣም ታሳዝናለህ። እሺ ምን ፈለግሽ? ጌናውል ስልክ አለሽ? አሁን ልክ ደግሞ ለምን ፈልገሽው ነው? ምን አገባሽ ወይ ደግሞ ቤቱንም እምታውቂው እኮ ነው። ስጪ። ስልኩ አለኝ አልሰጥሽም። ቤቱንም አውቀዋለሁ ግን አልወስድሽም። ለምን ደ ማቶች ለምን ስልሽ እኮ ምን አገባሽ አልሽኝ። ሰው ምን አግብቶ ይነግርሻለሁ። ንቀትሽ አፍንጫሽ ድረስ ነው። ስልኩ ሰጭኛልሽ፣ አሰጭ። ልቀቂኝ። ይነግርሻለሁ እኮ ተናጋሪና፣ ለቅሻለሁ። ቤዛ እያሳመምሽ ነው እኮ። ውይ አሳመምኩሽ። አሁን ሳላስለቀሰሽ ቶሎ ነገሪ። እሺ እቆይ፣ ልቀቂ። ሴሮጠኝ

የኔ ፍቅር ዛሬ ደግሞ በጣም አምሮብሽ አመሰግናለሁ። ቆይ ከእኔ ቤት እዛ ተመቸሽ እንዴ? አንተ ምን ለማለት እየሞከርክ ግን? እንጃ ብቻ የሆነ ነገር ልነግርሽ ነበር። ምንድን ነው እሱ? የሆነ ቦታ ልሄድ ነው። አይደብርሽም እንዴ? ማለት የት ነው የምትሄደው? እኔን ለአዝናናሽ ማን ብለት ዚዛ ልትሄደው አይደለም እኮ የሆነ ጓደኛ ከውጭ ሀገር መጣና እዚህ ደግሞ ማንም የሚያውቅ ሰው የለው እና እሱ ልቀበለው ነው። እሺ ሂድ። አታጎርፊያ እንጂ አታጎርፊያ፣ ያምርብሽ። ለምንድን ነው የማላጎርፍው? ከስንት ጊዜ በኋላ የእዛን ብትወጣ፣ አሁን እኮ ትላሂ ልትሄድ ነው። ቶሎ እመጣለሁ። እሺ፣ አዲስ አበባ ነው። እሺ ጉቦ መሆኑንም አልፈልግም። ለማንኛውም ሂድና በጊዜ ቶሎ ተመለስን። እሺ ስትመለስ ምን ይዤልሽ ልምጣ? ምንም አልፈልግም። አንተ ብቻ እራስን ይ እሺ፣ በይው ወደ ቤት ሊሸኝሽ። በእርግጠኝነት ሙሉ ቤቱ እንደምትወደው እርግጠኛ ነኝ። እቃዎቹም አሪፍ ናቸው። ወደድከው እንደፈለግ ከሆነለ? አዎ በጣም ደስ ይላል። በእርግጠኝነት እሷም ትወደዋለች ብዬ አስባለሁ። ታውቃለህ፣ ፍቅረኛ የዛኛው ቤት ጥሩ ትዝታ የላትም። እዚህ በአዲስ መንፈስ ፍቅራችን እናድሳለን ብዬ አስባለሁ። የምትፈልገው ነገር ካለ እደውልልህ። እሺ፣ እደውልልሃለሁ። ግን አደራ ያኛውን ቤት የለ ጥሩ ሰው አከራይልኝ። ችግር የለም፣ በእኔ ላይ ጣለሁ። በቃ እንገናኛለን። እሺ፣ እደውልልሃለሁ።

ኤላ እያዋሸኝ ነው አደለ? እየምሬ ነው። እስኪ ሙች በላይ ለምን ትሞች ብኛለች። አትቀልል በእናት እኛ ብታ ሰላም ሰላም። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ሰላም። ብለናት ኤላ ለሰኔ አዲስ ክራስ ቤት ተከራየላል። አዲስ ፍቅር አዲስ አዲስ ተስፋ ይሏል። ፍቅር እንግዲህ እንደዚህ ነው አደይ። አፍራ ወደ ውጭ ወጣችላቸው። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ የሆኑ የአበረታቱን በጣም ነው የምናመሰግነው። የአደይ ፍቅረኛ እየተመካከለ ነው ወደ አደይ ቤት ሊሄድ አደይ እና ሊሊስ እንዴት ናቸው ፍቅራቸው ማሻ አላህ ያስብላል ላይክ ሸር እያደረጉ እያበረታትን ማለት ነው አረባ እባክህ ወንድሜ እዛ በነበርኩ ጊዜ በጣም ናፍቅ ያለው እንዴ እንክብካቤ እያበዛብኝ ነው ወሬኛ ደግሞ እንደዚያ ያለኝ በይና ቅብጥ በይሺ ወዴት አሁን ደበረኝ ወክል አደርግ እሺ ምን አጋባሻች ግን ስፈልግሽ ነው የመጣሹ የና ኦሎምፒክ ታውቂያለሽ አላውቀው እሺ ስልኩን ስጭኝ ለምንፈለግሹ ይሄን የነሱ ጉዳይ ነው በሰው ጉዳይ ደግሞ ጥልቅ አይባልም አሁን ካለ ስጭኝ ከሌለሽ ታዩ ሊዱ በሩ ድረስ እየመራች ታደርሰኛለች ካልተመለከተኝ ለምትጠይቀኛልሽ ጉዳይሽን ራስሽ አጨርሽ ጥሩ መልስ ነው ሂጅ ውጪ ራሴ በራሴ መንገድ አገኘዋለሁ ግን ከናኦል ጋር ሌላ ነገር አቅጃ አደርጋለሁ ካልሽ ቤዛ አንላቀቅም ምን ላቀድ እችላለሁ? ባቀድም፣ ከአንቺ በላይ አላስብም። ትንሽ ብነካካሽ ነው እንጂ አልጎዳሽ አሀ ስለዚህ እኔንም ለመጉዳት አስበሻል? ምን ነው ፈራሽ እንዴ? እኔ ፍቅርነኝን ፈራ? ታዲያ እንደ ምትደናበሪው? ሲጀመር አንቺ ምንም መጠግቢኝ ነገር የለም። እሺ፣ በኋላ ግን እንዳታለቃቅሽ፣ የጀመርሽው እራስሽ ነሽ። ምን ታመጫለሽ? ባይሆን አስለቅሳለሁ ብሎ ማልቀስም እንዳለ አትርሺ። አሁን በቀጥ ውጭ ልኝ። ጥሩ እወጣለሁ። የተናገርሻትን ግን በኋላት ደግሜታልሽ ምን ትመስላለች አደይ? አንቺ እሱን አትስሚ፣ እኔ ምልሽን ስሚ። እሱ ነበርኩ ድሮ የሚያስቸግረኝ። ኧረ እባክሽ ዝም በያት፣ ግቢው ሙሉ እኮ በአንድ እግር የምታውቁ ሷነት እንደውም እኔ ያናፈር ነበርኩ። አንገት ደፊ አገር አጥፊ አሉ። በቃ ተዋት፣ አትጋጩ። ለሁለታችሁ ምን ይመሰክራል? ባይሆን እሱ ጥሩ ነው። ነገር ግን ለጓደኛሽ ማሽቃበጥ አይቻልም። እኔ ለማንም ሳላዳል አመሰክራለሁ። ለሊ ጓደኛዬ ስለሆነች ሳይሆን፣ ኢላ፣ በእጅጉ ታድለሃል፣ ለሊል የመሰለች ልጅ በማግኘት። ኧረ ማካበድ። አንተ ደግሞ አሁን እዚህ ስላለ ደስ እንዲል ብዬ ሳይሆን ከልቤ ነው። ኢላ፣ ሰው የምታከብረውን ነገር እወድልሃለሁ። ኧረ ታዲያ! እንኳን እንደዚህ ብለሽ ሁሉ ለራሱ ኩራተኛ ነው። ሳቁ! ኧረ ሳቁ! ምን ሆኔ? ለአንቺ ብለን ድጋሚ እንሳቅ ማን ፈቅዶላችሁ ነው እዚህ ቁጭ ብላችሁ ቡና የምታፈሉት የምርሽ ነው ወይስ እየቀለልሽ ነው መቼም ቡና ለማፍላት ፍቃድ ይጠየቃል እንዴ አንቺ ኮ ከባርኮት ጋር ጠጥተሻል አትጠጭም ብዬ ነው ያልጠራሁሽ አፈር ጠጭ ኸረ ራስሽ ጠጪ ቋ ምን ይሁን ብለሽ ነው ምንሽ ተነካ አንቺ ምን ይመለከትሻል የማን ተቆርቋሪ ነሽ ሲጀመር አንቺ ለልይ ፍቅር ዛሬ ጤነኛ አትመስለኝም ነይ ሌላ ነገር ሳይፈጠር እኛ እንውጣ በይ ፍቅር፣ ትግስቱን ይስጥሽ። ሲጀመር አንቺ የዚህ ቤት ሁለተኛ ሰራተኛ መሆንሽን ዘንግተሽ ሆኖ ከኢላ ጋር የምትንጠልጠይ ፍቅር፣ ካመመሽ ደሽታዩሽ። ለሊ መቼም የአንቺ ሰራተኛ አትሆኑም። ኦኦ ለካ ለሊ አንተ ፍቅረኛ ነች። እንዲ ነው እንጂ ዳይስፖራ፣ ዳይስፖራውን እየመረጡ መጥበስ። አደይም ለካ ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠዩ። ሰሚኛለሽ ፍቅር እኔ እንደፈለች መናገር ትቻለሽ፣ ለሊን ግን አንድ ቃል ስታወረት እንዳልሰማ ይህ መችህ ይሉ አጮላት። ፍቅር ግን ከቀን በላይ አበዛሹ። ሁሉም ነገር ሲበዛ ያስጠላል። ከኔ በላይ ሰው የለም ከኔ በላይ እንዲህ የለም እያለች ሁሉንም አበጣፈተኝ። ላይክ፣ ሼር፣ ሰብስክራይብ እያረጉ ቤተሰብ ሁኑ። ያበረታቱን ስለምታበረታቱን እጅግ አድርገን እናመሰግናለን። እና ወልካ ኢሉ ፍቅር ይዞታል። እያስታወሰ በለጾ አጅቧታል። ኢሉ የግዴታ ተናፋቂ ናት። ጨዋታዋ፣ ሁሉ ነገሯ ስለሚመቸው ማለት ነው።